ነገስት ምዕራፍ 17 እና ሉቃስ ወንጌል ምዕራፍ 7 ላይ ያለው ቃል አንድ ላይ አድርጌ ይናገራል። ነገስት 17 ቁጥር 17 እስከ 24 ላይ እንዲህ የሚል ቃል አለ። ከዚያም በኋላ የባለቤቱ ልጅ ታመመ፣ ድንፋሹም እስክታጣ ድረስ ደዌው እጅግ ከባድ ነበር። እርሷም ኤልያስን የእግዚአብሔር ሰው ሆይ፣ ከአንተ ጋር ምን አለኝ? ኃጢአትንስ ታሳስበኝ ዘንድ ልጀንስ ትገድል ዘንድ ወደ እኔ መታ ትናገረው በሰሎም ከተማ የምትገኝ ሴት ናት፣ እና ኤልሳ ሴት ሲመጣ የሚያስባት ቤት ናትና፣ የሚገርመው ድንገት ልጇ ትንፋሹ እስኪታጣ ድረስ ታመመ። ከባድ የሆነ ሁኔታ በገጠመው ጊዜ እንደዚህ አለች፣ ከአንተ ጋር ምን አለኝ እግዚአብሔር ሰው አለች። ልብ ብላችሁ ስሙ። ይህ የእግዚአብሔር ሰው ወደ ቤቷ ስለሚመላለስ ምናልባት አንተን በትዬ ይሁን እንዴት ልጄ ሊሞት ቻለ ብላ ተናገረችው። ኃጢአትን ልታሳስበኝ መጣ ይህ የእግዚአብሔር ሰው ከአንተ ጋር ምን አለኝ? ብላ ስትል ዛሬ መልእክት አለ። የሞተው ነገር ጌታ ይመጣል መንቀሳቀስ ይጀምራል። ያለቀው ነገር ጌታ ይመጣል ይቀጥላል። ስለአንድ ሰው አሜን። የመንባካት እሷም ኤልያስን የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ? ኃጢአትን ታሳስበይ ዘንድ ልጄን ትገድል ዘንድ ወደ እኔ መታልን አለችው። ኤልያስም ልጅሽን ስጭኝ አላት። ከብቢቷም ወስዶ ተቀምጦ ወደ ነበረው ሰገነት አወጣው፣ ባልጋው ላይ አጋደመው። ኤልያስ ይህን ስትናገር ለተናገረችው ጉዳይ መልስ ልሰጥ ዝርዝር ሁኔታ ውስጥ ሊገባ አልፈለገም። ችግሩ ከኔ አይደለም ከአንቺ ነውም ለማለት ጊዜ የለው። ወደ ሞተው ብላዜና ነው ኤልያስ እኮ ነው የሚገርመው። ኤልያስ እንዲህ አለ። እነዚያ ልጅሽን ስጭኝ አለ ና ተሠራለት ሰገነት ይዞ ወጣ ይላል። የአንተን ነገር የሚያንቀሳቅስ የእግዚአብሔር እጅ ወደ ቤቱ ይገባል። የሞተ ውን ነገር የሚያንቀሳቅስ የእግዚአብሔር እጅ ወደ አንቺ ቤት ዛሬ ይገባል እና በጣም የሚገርመው ልጅሽን ስጭኝ አላት ከብግቷስ ወደሚተኛበት አልጋ ወደ ሰገነቱ ወጣ ይላል። ወደሚተኛበት ልጁን አልጋው ላይ አጋደመው። የእግዚአብሔር ሰው የምተኛበት አልጋ፣ የእግዚአብሔር ሰው የሚቀመጥበት ምልጃው ስገባ ሲያርፍ የሚያነብበት ባይብል፣ ስገባ ሲቀመጥ የሚጸልይበት ከእግዚአብሔር ጋር የሚያወራበት ክላስ ነው። ስለዚህ ስቅኛል እና ወደ ይዞ ገባ እና በሚተኛበት አልጋ ላይ አጋደመው ይላል። እና በጣም የሚገርመኝ ይህ ኤልሳ ያደረገው አንድ ነገር ኤልያስ አንድ ነገር ነው ያደረገው፣ እጁን ከእጁ ጋር፣ እግሩን ከእግሩ ጋር፣ አፉን ከአፉ ጋር አጋደመ

ዜ የልዩ ገናመሞቅ ጀመር አተ የተጀመድ ሰዎች ነ በጣም የሚገርመኝ የሚገል ቅባት አለ፣ የሚያድን ቅባት። ለዚህ ነው ሴተቷ ቾክና ምናለ፣ ካንተ ጋር ነገር አለኝ ወይ? ልጄ እንድትገለግብኝ ነው ወይ ወደ ቤት የመጣኸው አታቴ፣ እንድታሳስበኝ ነው ወይ የመጣኸው አለችው። እሱ አዎ አይደለም አላለም፣ ልጇን ነው የተቀበለው። ዛሬ እኔ መልሳለሁ ለእናንተ ጉዳይ፣ የናዝረቱን ኢየሱስን እናገራለ ጉጌ ያ አንድ ሰው ነገር ኖ ካለበት ይንቀሳቀሳል። ኢየሱስ ጌታ አጠገብ ም ኢየሱስ ያድናል። ከብብቷም ወስዶ ተቀምጦ ወደ ነበረው ሰገነት አወጣው፣ በአልጋውም ላይ ወደ እግዚአብሔርም አጋደመው። አምላኬ አቤቱ ልጅዋን በመግደል ይህችን ትቀልበኝ የነበረች ቱል ባትት እንዲህ ደግሞ አስጨነካትኒ ብሎ ጮሆ፣ በጣም የሚደንቀኝ ትቀልበኝ የነበረች ሴት ባለውለታዬ የነበረችውን ሴት አገልግሎትን ሰፖርት ስታደርግ የነበረችውን ሴት ሴት ሲመጣ የምትቀበለኝን ሴት ለምን አሳሰብካት ብሎ ወደ እግዚአብሔር ጮሆ አምላክ እግዚአብሔር የሚሰማ አይደለ ሰምቶ የሚመልስ እኮ ስትናገር የአፊን ቃል ይፈጽማል ስትጠራው ከተፈለ ሲያስጨንቅ አንነው ይላል ብላቴናውም ላይ ሶስት ጊዜ ተዘረጋበት ወደ እግዚአብሔርም አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለስ ወደ ማን ወደ እርሱ ትመለስ ብሎ ጮኸ እግዚአብሔርም የኤልያስን ቃል ሰማ ብላቴናውም የብላቴናውም ነፍስ ወደ እርሱ ተመለሰች እርሱም ዳነ የብላቴናው ነፍስ ወደ እርሱ ወጣ የደጅ ነፍስ መልካም ጠራት። በአንድ ቀን ያንተን ነገር ይጠራዋል፣ ጉዳይ ይጠራዋል። ለሚያምን ሰው አባቴ ዛሬ ታምራት ወንጌል ምዕራፍ 7 ከቁጥር 11 እንዲህ ይላል። በነጋው ናይን ወደምትባል ወደ አንዲት ከተማ ሄደ፣ ደቀ መዝሙርቱን ብዙ ሕዝብ ከእርሱ ጋር አብሮ ሄዱ። ወደ ከተማይቱን በር በቀረበ ጊዜ እናው የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷ መበለት ነበረች። ብዙ የከተማ ሕዝብ ከእርሷ ጋር አብሮ ነበር። የሞተውን ሊቀብሩ ሲሄዱ ሕይወትን የሚሰጥ ኢየሱስ መጣ። ብዙ ጊዜ ያንተን ነገር ከሞተ በኋላ ለመቅበር አንተኛ የሰበሩ ሰዎች ተሰብስበው ልጇን ፈጥነው አፈር ከጥነውበት ልመለሱ እሽቅድድሙ ሌላ ነው። ግርግሩ ሌላ ነው። ዝግጅቱ ሌላ ነው። ንፍሮ የሚጠቅልም ሌላ ነው። ይገርማቸው ጌታ በዚህ መሃል ጣልቃ ገባ። ወይ ዛሬ ለአንድ ሰው መሬት

መ ሰው ጨርሶ በቃ ብሎ ነገሩን ሲዘጋ ጌታ ይመጣል። ዘጋኸው እያለ ይመጣል። አንተ ዘጋኸው እንጂ እኔ አልዘጋሁም። ምን አገባ አንተ ነገር ያለ ሰው ምን አገባ ነው? ለምን ትዘጋለህ? አንተ መስጋት አትችልም፣ ባለ አቅምም የለህም። የሚገርመኝ በጣም አባሪዎች ጉድጓድ አጠገብ ቁጭ ብለው ምሳ ሳይበሉ አዋራ ነስር ሰው አካፋቸውን ዶማቸውን ይዘው ቶሎ እነሱ ወደ ንፍሯቸው ወደ ሚሳቸው ሊመጡ፣ ኧረ አስክሬኑ ቆየ እኮ ቶሎ በሉ፣ ፍጠኑ፣ አምጡ። የምንም አለ ደዋይ፣ ለምልክት የሚያደርግ በስልክ የሚያጨናንቃ ቶሎ ሊቀብሩ። እናትን ትቸግራ ነው ያሳደገች ልጅዋል። ያን ቀን አይዞ በርታ ያላሉ ሰዎች ከሞቴ በኋላ ለመቅበር ብዙ ህዝብ ተከተሉ። አበሻ በባህሪው ለመቅበር ይፈጥናል። ለመርዳት አይፈቅ ሀቅ አይደለም ልንረዳ እንጂ ልናዋለድ አልተጠሩ ስለዚህ ብዙ ህዝብ ከከተማ ተከትለው ሄደዋል ጌታ ኢየሱስና እና ደቀ መዝሙርቱ ወደ ከተማው እየገቡ ነው ሰዎቹ እየወጡ ነው አስክሬን የተሸከሙት ጌታ ኢየሱስ አያትና አዘንላት ገና እንዳያት ደግሞ የልጁ እናት መሆኗን አየ ወገቧን አስራ ሰው ሁሉ የውሸት ሲያለቅስ እሷ የምሯን እያለቀሰች ነው ሰው ደረቅ እንባ ሳይኖር ወይ እያለ ሲያለቅስ እሷ የምሯን እያለቅሰች ባያቱ ጊዜ ያዝንበት ነው። ያንተ ጌታ ዛሬ ያዝንልህ፣ ዛሬ ይራራልህ፣ ዛሬ ይራራልሻ። የምራራ ጌታ ወደ ቤቱ ሲገባ ከዛ አያትና አዘንና ትናል። ከዛም ቀሩ ቃሬዛው ነካና ቁጭ አርጉት አለ ኢየሱስ ያድናል። ሰዎቹ በድንጋጤ ቁጭ አርጉት። አንተ ተገንዞ ለቀብር እየሄደ ያለ ልጅ ስሙ ስጠራ ቤት ብለዋል ጥቅስ አሜን። የአንተ ያንተ ነገር በዚህ ቃል ዛሬ ይነሳል። ያንቺ ነገር ይነሳ፣ አሜን። ያንተ ነገር ይነሳ፣ አሜን። እስቲ አንድ ሰው የኔ ነገር ተነሳ አያትና አስነ ዳጥላ አስቀምጧልና ወጭ እኔ የአንድ ሰው ጉዳይ ዛሬ ሰው ተቀብረዋል፣ ስድንገት መውጣት ይጀምራል። ሰው ሞቷል፣ ስድንገት መንቀሳቀስ ይጀምራል። የኔ ነገር ነው ካልሽ ይሁንልሽ በኢየሱስ

የሞተው ቀና ብሎ ተቀመጠ፣ ሊናገርም ጀምረ፣ ለእናቱ ሰጣት። ቸው ነገሌን እግዚአብሔር ለውርደት ሲሰለፉብኝ አብሮ አጅበው ሊቀብሩ ሲሮጡ አንስተው ይሰጣል። ከዛ ምንድ ብሎ ተቀመጠ፣ ይናገርም ጀምረ። ሰው ስሞት አይደለም የምናገር ጥርስ ገ ይህ የምተፈልፍ አንደበት፣ ለወሬ ሚቾክል አንደበት፣ ለሐሜት ሚቾክል ለመልካም ነገር ሚቾክል አንደበት

ነገር ሰው ያዘው ነው። እግዚአብሔር ሰላም ስላደረገ እናው በሕይወት